ቅዱስ አሐዱ አምላክ አማት ነው። ከዚህ በኋላ ከእግዚአብሔር የታዘዘው ላቅተፈ ከትቤትዳ በመጥዋይ እስከ በስመ አብ ወወልድ ወ መንፈስ ቅዱስ አሐዱ አምላክ ዕሥራ ወሠለስቱ ለግንቦት በዛቲ ዕለት አይረፈ ቅዱስ ዮልዮስ። ግንቦት ሀያ ሦስት በዚህ ቀን የዚህም ቅዱስ ትውልድ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለ ቤት ጌታችን ኢየሱስ ክርስቶስ መረ ነው። ከሰባ ሁለቱ አርቤትም የተቆጠረ ሆነ። የመንፈስ ቅዱስን ማብ ከሐዋርያት ጋር ተቀበለ። ከእርሳቸውን ጋር ታላቅ መከራ ደርሶበታል። ከዚህ በኋላ ሐዋርያት ባልበሉት ህል ኤጲስቆጶስና ሹመው ከእንድራኒቆስ ጋር በሀገሮች ውስጥ እንዲሳዩ ክላኩት። እንድራኒቆስን ባለፈው ሂደት ባረፈ ጊዜ ይህ ቅዱስ ዮልዮስን ገንዞ ቀበረው። ከዚህ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱ ዛሬ አረፈ። እነሆ የከበረ ሐዋርያ ጳውሎስ ምሊህን ሐዋርያት በሮሜ ክታቡ እንድራኒቆስንና ዮልዮስን ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔር ምስጋና ይሁን እኛንም በአባቶቻችን ሐዋርያት ጸሎት ይማረን በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮልዮስ እንዲተገብረ የልደቱ ዘተወክፈ ጸጋ ለመንፈስ ቅዱስ ጊዜ ርደቱ ለእንድራኒቆስ አስረድ ሳኒታ እረፍቱ

በዚችም ምድር ሰማዕታት የሆኑ የአናሲያ፣ የአንስያ ከሰባ ሁለቱ አርዴት አንዱ የአፍሮዲቱ የዮልያና የቀሲስ ኦድራቶስ፣ የጳጳስ ተድሮስ የዮልያኖስና የእናቱ የእስከንድሪያ የሆኑ ደግሞ የኤዝድሮስ የሚስቱና የሁለቱ ወር ልጇ እኔ ከእናቴ ጋር ክርስቲያን ብሎ የተናገረና ዲዮቅጃኖስ ሲገድላቸው ለእነርሱም አይበር መታሰቢያቸው ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም ነበር እንደ ቅዱሳን ሰማዕታት ጸሎት ይማረን በረከታቸው ትግረሰ ለዘላለሙ አሜን። ሰላም ለክሙ ዩልያኖስ ወእሙ ዘተኰነንክሙ ለእግዚአብሔር እንተ ስሙ ከመ ተንሥኡ አክሊለ አስተዳለወ ለክሙ ሶበይነ ክሙን እለ በክርስቶስ ሮም ነሢአ አስራት ለጻማ ክሙ ኪያየ ቅድም